መስክ በማህበራዊ ሚዲያ ኤክስ በኩል በለቀቀው መግለጫ ፕሬዚዳንት ዶናልድ ትራምፕን አመስግኗል። ቢቢሲ እንደተረዳው ዋይት ሀውስ ካለፈው ሮብ ጀምሮ ኢላን መስክ የመንግስት ልዩ መልእክተኛ የተሰየውን መለየውን እንዲያነሳ አድርጓል። የዓለማችን ቱጃሩ ሰው ዶጅን እየመራ እንደሚቆይና ኃላፊነቱ ጊዜያዊ እንደሆነ ሲያስታውቅ ቆይቷል። ፕሬዚዳንት ትራምፕ ብግነትን እንድንቀንስ እድሉን ስለሰጡኝ አመሰግናለሁ። ነገር ግን ዶጅ ተጠናክረው ይቀጥላል ብሏል። ደቡብ አፍሪካ የተወለደው ጉንቶ የቴክኖሎጂ ሰው ልዩ የመንግስት ሰራተኛ በሚል ኃላፊነት ተሰጥቶት በአመት መቶ ሰላሳ ቀናት እንዲሰራ ተፈቅዶለት ነበር። ትራምፕ ስልጣን ላይ ከወጡ ጀምሮ ባለፈው ጊዜ ስሌት መሰረት በያዝነው የፈረንጆቹ ግንቦት ወር መገባደጃ መቶ ሰላሳ ቀናት ይሞልታል። ነገር ግን መስክ በትራምፕ የበጀት ረቂቅ አዋጅ እንደተከፋ ባስታወቀ ማግስት ኃላፊነቱን መልቀቁን አነጋጋሪ ሆኗል። የትራምፕ አዲሱ ረቂቅ አዋጅ በትሪሊየን ዶላሮች የሚቆጠር የግብር እፎይታና የመከላከያ በጀት እንዲጨምር የሚያበረታታ ነው። የስፔስ ኤክስ እና ቴስላ ኩባንያዎች ኃላፊ በአሜሪካ የቢቢሲ አጋር ከሆነው ሲቢኤስ ጋር ባደረገው ቃለ መጠይቅ ትራምፕ ትልቁና ውቡ ያሉት አዋጅ የፌዴራል መንግስቱ እደ ውስጥ የሚከት ነው ብሏል። አክሎም አዲሱ ረቂቅ አዋጅ ዶጅ ሲሰራ የነበረውን ስራ የሚያዋርድ ነው ሲል ተደምጧል። አዋጅ ትልቅ ሊሆን ይችላል ውብም ሊሆን ይችላል፣ ነገር ግን በአንድ ጊዜ ሁለቱንም ስለመሆኑ ጥርጣሬ አለኝ ሲል ትችቱን አሰምተዋል። መስክ የትራምፕ አስተዳደርን ሲቀላቀል ሁለት ትሪሊዮን ዶላር ብክነት እቀንሳለሁ ብሎ ነበር የተነሳው። ነገር ግን ይህንን ቁጥር ወደ 150 ቢሊዮን ዝቅ አድርጎታል። በዶጅ ምክንያት ከ2.3 ሚሊዮን የፌደራል ሰራተኞች መካከል 260 ሺ የሚሆኑት ከስራ ገበታቸው ተሰናብተዋል። መስክ ባለፈው ሚያዝያ ከመንግስት ኃላፊነት ገሸሽ ብሎ ትኩረቱን የግል ኩባንያዎቹ ላይ እንደሚያደርግ አስታውቆ ነበር የዋይት ሃውስ ልዩ ሰራተኛ የቴስላ መኪና ሽያጭ 13 በመቶ አሽቆልቁሏል። የቴስላ የአክሲዮን ገበያም 45 በመቶ ወርዶ እንደነበረ ይታወሳል። በደቡብ አፍሪካ ታግተው የነበሩ 22 ኢትዮጵያውያን ተለቀቁ። የጉተንክ ፖሊስ እንዳስታወቀው እነዚህ ኢትዮጵያን እድሜያቸው ከ16 እስከ 26 የሚሆኑ ሲሆኑ ምናልባትም የህገወጥ የሰዎች ዝውውር ሰለባ ሊሆኑ ይችላሉ። ትናንት ፖሊስ ተደብቀው በነበረበት ቤት ላይ ባደረገው ዘመቻ እነዚህ ኢትዮጵያን መገኘታቸውን የገለጸው ፖሊስ ከነዚህ ውስጥ ሶስቱ የጤናቸው ሁኔታ አስኪ ደረጃ ላይ ሆኖ መገኘቱን ወደ ሆስፒታል መወሰዳቸውን አስረድቷል። አንዳንዶቹ በዚህ ቤት ውስጥ እስከ 8 ወር ድረስ የቆዩ መሆናቸውን መታወቁንም ገልጿል። እነዚህ 22 ኢትዮጵያያን ታጋቶች ትናንት የተገኙት ከጥቂት ሳምንታት በፊት ሌሎች 44 ኢትዮጵያውያን በሌላ ቤት ውስጥ በተመሳሳይ እገታ ውስጥ ሆኖ መገኘታቸውን ተከትሎ ነው። በጋዛ የሐማስ መሪ የሆነው መሐመድ ሲንዋር መገደሉን እስራኤል አስታወቀች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእስራኤል በጥብቅ ከሚፈለጉት የሃማስ ሰዎች መካከል አንዱና በጋዛ የሃማስ መሪ የሆነውን መሐመድ ሲንዋር በጦራቸው መገደሉን ገልጿል። መሐመድ ሲንዋር ባሳለፍነው ግንቦት አምስት ቀን በደቡባዊ ካንዩንስ የአውሮፓ ሆስፒታል ግቢና አካባቢ ላይ የተደረገውን የእስራኤል ከፍተኛ ጥቃት ኢላማ መሆኑ ተገልጿል። የእስራኤል ወታደራዊ ኃይል የሃማስን የምድር ውስጥ የጉዞ መስመርና የተለያዩ ቢሮዎችን መውደም እንደቻለ በወቅቱ ገልጾ ነበር። በጋዛ ሃማስ የሚመራው የሲቪል መከላከያ ኤጀንሲ በጥቃቱ ሃያ ስምንት ሰዎች መሞታቸው ቢገልጹም፣ ከሲንዋር ጋር በተያያዘ በህይወት ይኖር ይሞት ምንም አይነት መረጃ አላወጣንም። እንደ ኤሮፓውያን አቆጣጠር ጥቅምት 7 2023 በእስራኤል ላይ የተፈጸመውን ጥቃት ዋና አቀናባሪ የተባለውን እና የመሐመድ ሲንዋር ወንድም የሆነውን የህያ ሲንዋር ባለፈው ጥቅምት በእስራኤል ወታደሮች መገደኑ ይታወሳል ሲል የዘገበው ቢቢሲ ነው። የእስራኤልና ሃማስ ግጭት ለ20 ወራት የዘለቀ ሲሆን በተለያየ ጊዜያት የተኩስ አቁም ስምምነቶች ቢደረጉም እስካሁን ዘላቂ መፍትሄ ሊበጅለት አልቻለም። በጋዛ በሺዎች የሚቆጠሩ ፍልስጤማውያን በአሜሪካና እስራኤል በሚደገፍ የረድኤት ድርጅት እርዳታ ማከፋፊያ ስራ በጀመረ በሁለተኛ ቀኑ አጨናንቀውታል። ተንቀሳቃሽ ምስሎች በደቡባዊ ራፋ የተሰበሰበው ህዝብ የጋዛ ሂዩማኒታሪያን ፋውንዴሽን ቅጥር ግቢን ጥሰው በወደቀ አጥር ሲርመሰመሱ አሳይተዋል። ረድኤት ድርጅቱ እንዳለው እርዳታ ለማግኘት የመጡ ሰዎች ብዛት ያላቸው በመሆናቸው የቡድኑ አባላት ለቅጽበት ወደኋላ አፈግፍገው ነበር። የእስራኤል ጦር በአቅራቢያ የነበሩ ወታደሮች የማስጠንቀቂያ ጥይት መተኮሳቸውን ተናግሯል። በታጠቁ የአሜሪካ የደህንነት ቅጥረኞች የሚታጀቡ ድርጅቱ የመንግስታቱ ድርጅትን በማለፍ በጋዛ ዋናነት የእርዳታ አቅራቢ ለመሆን አልሟል። የመንግስታቱ ድርጅትና በርካታ የረድኤት ድርጅቶች ከፋውንዴሽኑ ጋር ለመተባበር ፈቃደኛ አይደሉም። ለዚህም ምክንያት ሲያቀርቡ ድርጅቱ የሰብአዊነት መርሆዎችን የሚቃረንና እርዳታን እንደ መሳሪያ እንደሚጠቀምበት ያሳያል ብለዋል። ድርጅቱ መንቀሳቀስ የማይችሉትን ከእርዳታው ያገለለ ነው ሲሉ ያስጠነቀቁ ሲሆን ይህም በተጨማሪ መፈናቀል ምክንያት ይሆናል ተብሏል። ድርጅቱ በሺዎች የሚቆጠሩ ሰዎችን ለጉዳት ይዳርጋል፣ እርዳታን ለፖለቲካ ወታደራዊ ዓላማ ያውላል፣ እንዲሁም በመላው ዓለም ታይቶ የማይታወቅ የእርዳታ አቅርቦት ስርዓት አለው በሚል አስጠንቅቀዋል። ሀማስ የእርዳታ አቅርቦትን እየዘረፈ ነው የምትለው እስራኤል አሁን ካለው የአቅርቦት ስርዓት ሌላ አማራጭ አስፈላጊ ነው ብላለች። ምንም እንኳን ሀማስ ዝርፊያውን ቢያስተባብልም ጋዛ ሂማኒቴሪያን ፋውንዴሽን ሰኞ ለት በጋዛ ስራ መጀመሩን ያሳወቀ ሲሆን በማሰራጫ ጣቢያው ለፍልስጤማውያን እርዳታ እያደረስኩ ነው ብሏል። ማክሰኞ ለት የእስራኤል እና ፍልስጤም መገናኛ ብዙኃን በታላል ሱልጣን ጣቢያ ሰዎች እርዳታ ለማግኘት ተሰልፈው የሚያሳዩ ተመሳሳይ ምስሎችን አጋርተዋል። ከአንድ ሰዓት ቆይታ በኋላ ደግሞ በሺዎች የሚቆጠሩ ሰዎች ህጻናትን ጨምሮ የጣቢያው ቅጥር ግቢ ጥሰው ሲገቡ የሚያሳይ ተንቀሳቃሽ ምስል ይፋ ሆኗል። በምስሉ ከተኩስ ራሳቸውን ለመከላከል አንዳንድ ሰዎች ሲሮጡና ሲያጎነብሱ ይታያሉ። የአይንማኞች ሰዎች የምግብ እሽጎችና ሌሎች እርዳታዎችን መውሰዳቸውን ገልጸዋል። በአካባቢ የተመደቡት የእስራኤል ወታደሮች ደግሞ ተኩስ መክፈታቸውን ማክለው ተናግረዋል። ሁኔታው በጣም ከባድ ነበር። አንድ ጊዜ አምሳት ሰዎች ብቻ እንዲገቡ ነበር የፈቀዱት ያሉ አንድ የአይን እማኝ። በመጨረሻም ትርምስ ተፈጠረ። ሰዎች የግቢውን በር ዘለው ገቡ። ሰዎችን አጠቁና ሁሉም እርዳታ ወሰዱ ብለዋል። በጣም የሚያሳፍር ነው ሲሉ ያከሉት እማኝ በረሃብ በጣም እየተሰቃየ ነው። ሻይ ለማፍላት ትንሽ ስኳርና የምንበላው ሸረፍራፊ ዳቦ ነው የፈለግነው ብለዋል። አንድ ሴት በበኩሏ ረሃብና ድህነት ሁሉንም ሰው ከአቅሞ በላይ አድርጎት ነበረ ብለዋል። ጋዛ ሁማኒቴሪያን ፋውንዴሽን እርዳታ የሚያስፈልጋቸውን ሰዎች ብዙዎች እንደሆኑ በመጥቀስ 462 ሺህ ምግብ የሚሆን 8 ሺህ የምግብ ሳጥኖችን ማከፋፈሉን ገልጿል። በእስራኤል በማንጀራት መቼ የተመቱት ኤርትራውያን አዛውንት ህይወታቸው አለፈ። ማንጀራት መቼው ራሱ ኤርትራዊ ነው ተብሏል። ዛሬ ማክሰኞ በቴል አቪቭ በሚገኘው ሀቲክቫ ሰፈር በተፈጸመ የማንጀራት መቼ ጥቃት አንድ የሰባ አንድ ዓመት ኤርትራዊ አዛውንት ህይወታቸው አልፏል። እኚህ ኤርትራዊ በደረሰባቸው ጥቃት ተጎድተው ወደ ሆስፒታል ሄደው የነበረ ቢሆንም ሊድኑ ግን አልቻሉም። የሆስፒታሉ ሪፖርት እንደሚለው አዛውንቱ በድንጋይ ፊታቸው ላይ ከፍተኛ ጉዳት ደርሶባቸው ነበር። ፖሊሱ በበኩሉ ድርጊቱን የፈጸመው ተጠርጣሪ አዛውንቱን በድንጋይ ከመታቸው በኋላ ሞባይል ስልካቸውን ቀምቶ መሄዱ ሲሆን ገልጿል። ተጠርጣሩ የ40 ዓመቱ ኤርትራዊ ከአካባቢው ለመሰወር ሞክሮ የነበር ቢሆንም ከጥቂት ሰዓታት በኋላ በቁጥጥር ስር መዋሉን የቴል አቪቭ ከተማ ፖሊስ ማስታወቁን ታይምስ ኦፍ እስራኤል ዘግቧል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን የሁለተኛ ዓለም ጦርነት ድል በቻይና ለማክበር ወደ ቤጂንግ ሊያቀኑ ነው። ቻይና ጃፓን እጅ የሰጠችበት መስከረም ወረን ከሌሎች አሸናፊ ሀገራት በተለየ የድል ቀን አድርጋ ታስበዋለች። ፕሬዚዳንት ፑቲን በ1945 ሁለተኛ ዓለም ጦርነት የተጠናቀቀበትን 80ኛ ዓመት የድል በዓል ከሺ ጂንፒንግ ጋር በድጋሚ ቻይና ላይ ያከብራሉ። ቤጂንግ ቶኪዮ የተሸነፈችበትን ከሞስኮ የድል በዓል በወራት ልዩነት መስከረም የድል በዓሏን አድርጋ እንደምታስብ ይታወቃል። የሩሲያ ብሔራዊ ደህንነት ምክር ቤት ኃላፊ ሾይጉሺ ወደ ሞስኮ እንደመጡ ሁሉም ፑቲንም ወደ ቤጂንግ ለድሉ በዓል ያቀናሉ ብለዋል። ሞስኮ የፈረንጆችን ግንቦት ዘጠኝን የድል በዓል አድርጋ ስታከብር ቤጂንግ ጃፓን ተሸንፋ የሁለት ዓለም ጦርነት በኤዥያ ምድር የተጠናቀቀበትን መስከረም 3 የድል በዓል አድርጋ ታከብራለች። የቻይናና የሩሲያ የጠበቀ ትስስር የሚያሳይ ጉብኝት ይሆናልም ተብሎ ይጠበቃል። ሀገራቱ በስትራቴጂክ ጉዳይ ላይ አብረው በአንድ መድረክ በመሰለፍ የዓለምን ፖለቲካ ለመቃኘት መስራት ላይ መሆናቸውን አስታውሰዋል። ቤጂንግ እና ሞስኮ ገደብ የለሽ አጋርነት በመመስረት ሁለንተናዊ ግንኙነታቸውን አጠናክረው መቀጠላቸውን ይታወሳል ሲል የዘገበው አርቲ ነው። የህጋዊ ታራሚ ወላጆች የቅርብ ቤተሰብ እያላቸው የቅጣት ማቅለያ ይደረግልናል በሚል በሀሰተኛ ምስክር ከልጆቻቸው ጋር ማረሚያ እንደሚገቡ ተገለጸ። የሴቶችና ማህበራዊ ጉዳይ ሚኒስተር በወላጆቻቸው ጥፋት ምክንያት አብረዋቸው ማረሚያ ቤት ለሚገቡት ሕፃናት የሚደረገው ድጋፍ ለማሻሻል እየተሰራ ነው ተብሏል። የክስ ማቅለያ ይደረግልናል በሚል በሀሰተኛ ምስክር ሁለትና ከዛ በላይ ልጆቻቸውን ይዘው ማረሚያ የሚገቡ ወላጆች መበራከት ለሕፃናቱ ልዩ ክትትል ለማድረግ በሚሰራው ስራ ላይ ተግዳሮት እየፈጠረ መሆኑን ሚኒስትሩ ገልጿል። ይህንን በተመለከተ ለብቻው የተቀመጠ መብትና ድንጋጌ አለመኖሩን ለስራው ተግዳሮት እንደፈጠረበት ተገልጿል። ለህፃናቱ ለብቻው የተመደበላቸውን በጀት ካለመኖሩን በተጨማሪ የህግ ክፍተትም እንዳለ የተናገሩት በሚኒስትሩ የህፃናት መብት ጥበቃ መሪ ስራ አስፈጻሚ ዘቢደር ቦጋለ አሰራሩን ለማሻሻል እየተሰራ ነው ብለዋል። የህፃናቱን መብት ድንጋጌ ተከትሎ መፍትሄ እንዲያገኝ ከባለድርሻ ጋራ ጋር እየሰራ መሆኑን ገልጸዋል። ህጻናቱ ተገቢውን ትኩረት እንዲያገኙ ለሚመለከታቸው አካላት ሰፊ የግንዛቤ ማስጨበጫ ስራ እየተሰራ መሆኑን እና መብታቸውን ለማስጠበቁ ረገድ የቁጥጥር ስራዎችንም እየተሰሩ እንዳሉ መሪ ስራ አስፈጻሚ ገልጸዋል። ይሁን እንጂ በቁጥጥር ሂደቱ እስካሁን ተጠያቂ የተደረገ ማረሚያ ቤት እንደሌለ ነው ያስታወቁት። ከስምንት መቶ በላይ ጠበቆችና ዳኞች የዩናይትድ ኪንግደምን በእስራኤል ላይ ማዕቀብ እንድትጥል ጥሪ ያቀረቡ። ከስምንት መቶ በላይ የህግ ባለሙያዎች፣ ምሁራን እና የቀድሞ ዳኞች የተፈረመበት ደብዳቤ እንደሚያሳየው ዩናይትድ ኪንግደም በእስራኤል መንግስት እና በሚኒስትሮች ላይ ማዕቀብ በመጣል በጋዛ የዘር ማጥፋትን ለመከላከል እና ለመቅጣት እርምጃ መውሰድ አለባት ብለዋል። ሰኞ ዕለት ለጠቅላይ ሚኒስትር ኬር ስታርመር የላኩት ግልጽ ደብዳቤ የብሪታንያ መንግስት እስራኤል እየፈጸመች ያለችውን ከባድ የዓለም አቀፍ ህግ ጥሰቶችን ለማስቆም ተጨባጭ እርምጃ እንዲወስድ ጠይቀዋል። በጋዛ የዘር ማጥፋት ወንጀል እየተፈጸመ ነው ወይንም ቢያንስ የዘር ማጥፋት ከፍተኛ አደጋ አለ ሲል ደብዳቤው ገልጿል። የጦር ወንጀሎች፣ በሰው ልጆች ላይ የሚፈጸሙ ወንጀሎችና ከባድ የዓለም አቀፍ የሰብአዊ ህግ ጥሰቶችንም እየተፈጸሙ መሆኑን ደብዳቤው አትቷል። በጋዛ የፍልስጤም ህዝብ ላይ የሚደርሰውን ውድመት ለመከላከል አስቸኳይና ወሳኝ እርምጃ ስለሚፈልግ ስታርመር አፋጣኝ ምላሽ እንዲሰጡ አሳስቧል። በደብዳቤው የእስራኤል ገንዘብ ሚኒስትር ቤዛሌል ስሞትሪች የቅርብ ጊዜ አስተያየቶችን በመጥቀስ እስራኤል የጋዛ ሰርጥ ግዛት በሙሉ ለመቆጣጠርና ለማጽዳትና ሀማስ እስኪጠፋ ድረስ ለመቆየት ያላቸው ፍላጎት ገልጸዋል። የቀድሞ ጠቅላይ ፍርድ ቤት እና የኳይ ሰሚ ፍርድ ቤት ዳኞችን ጨምሮ በከፍተኛ ሕግ ባለሙያዎች የተፈረመበት ደብዳቤ የእንግሊዝ የፈረንሳይ እና የካናዳ መሪዎች በቅርቡ የሰጡት መግለጫ በጋዛ ላይ እየደረሰ ያለውን ስቃይ የማይታገስ መሆኑን በመጥቀስ መንግስታት እርምጃ ለመውሰድ መዘጋጀታቸውንም የሚጠቁሙ መሆኑን አመላክቷል። በቀጥለው የእስራኤል የአየር ጥቃት በጋዛ ሰርጥ የሚገኙ ሆስፒታሎች ባለፉት 24 ሰዓት ውስጥ ቢያንስ 79 ሰዎች ሲገደሉ 163 ያህሉ ደግሞ ቆስለዋል። አሃዙ ጦርነቱ ከጀመረበት ጊዜ አንስቶ የተገደሉት ሰዎች ቁጥር ወደ 54056 ያደረሰው ሲሆን 123129 ሰዎች ቆስለዋል። አሁንም በርከት ያሉ ተጎጂዎች በፍርስራሹ ውስጥ እና በጎዳናዎች ላይ ይገኛሉ። ለእነዚህ ተጎጂዎች የአምቡላንስ እና የሲቪል መከላከያ ሰራተኞች ሊደርሱላቸው አልቻሉም። በሴኔጋል ዳካር የእስራኤል አምባሳደር ከተገኙበት መርሃ ግብር በተቃውሞ ምክንያት ተባረሩ። በሴኔጋል የእስራኤል አምባሳደር ዩቫል ዋክስ ማክሰኞ በዳካር ከሚገኘው የዩኒቨርሲቲ ካምፕ ተማሪዎች የእሳቸውን መገኘታቸውን በመቃወማቸው እና ፊልስጥናውያንን የሚደግፉ መፈክሮችን ካሰሙ በኋላ ለመውጣት መገደዳቸውን በማህበራዊ ሚዲያ ላይ እየተሰራጨ ያለው ምስል አሳይቷል። በቼካንታ ዲዮፕ ዩኒቨርሲቲ፣ በሀገሪቱ ትልቁና ታዋቂው የከፍተኛ ትምህርት ተቋም፣ በአለም አቀፍ ግንኙነት ልምዶች ላይ ዋክስ እንዲናገሩ ተጋብዘው ነበር። ነገር ግን አምባሳደር እንደደረሱ ነጻ ፍልስጤም ነጻ ጋዛ እና እስራኤል የጦር ወንጀሎች ነች እያሉ በደርዘን የሚቆጠሩ ተማሪዎች ከአዳራሹ ውጭ ተሰብስበው ነበር በማህበራዊ ሚዲያ ላይ የተጋሩት ቪዲዮዎች እንዳሳዩት ከሆነ ተማሪዎች የፍልስጤም ባንዲራ ሲያውለበልቡ እና ና አዲስ የተሾሙትን ልዑክ እንዳይናገሩ ሲከለክሉ ታይተዋል ዋክስ በጸጥታ ኃይሎች ታጅቦ ታዳሚውን ሲያነጋግሩ ግቢውን ለቀው ወጥተዋል ተቃዋሚዎችም መፈክሮችን እያሰሙና ባንዲራ እያውለበለቡ ሲከተላቸው ታይተዋል በጋምቢያ ጊኒ ጊኒ ቢሳው ኬፕ ቨርዴ እና ቻድ የእስራኤል አምባሳደር ሆነው የሚያገለግሉት ዋክስ የሹመት ደብዳቤያቸውን ለሴኔጋል ፕሬዚዳንት ባሲሩ ዲዮማዮ ፋዮ ግንቦት ስምንት አቅርበዋል። እስራኤል ከማርች ሁለት ጀምሮ የጋዛ መሻገሪያዎችን በመዝጋት ምግብ፣ ሕክምና ቁሳቁስና የሰብአዊ እርዳታ እንዳይገባ አግዳለች። እገዳው ቀደም ሲል የነበረውን ከባድ ሰብአዊ ቀውስ ይበልጥ እያባበሰ መሆኑን በመንግስታቱ ድርጅት በሰብአዊ መብት ተቋማት እና በአለም አቀፍ ሪፖርቶች ላይ ተመላክቷል። ዓለም አቀፍ የተኩስ አቁም ጥሪን ውድቅ በማድረግ የእስራኤል ጦር ከጥቅምት 23 ጀምሮ በጋዛ ላይ አሰቃቂ ጥቃቱን ቀጥሏል በዚህም ከ ሺህ በላይ ፍልስጤማውያን አብዛኞቹ ሴቶችና ህጻናች ውስጥ ተገለዋል ባለፈው ህዳር የዓለም አቀፉ የወንጀለኞች ፍርድ ቤት የእስራኤል ጠቅላይ ሚኒስትር ሄናሚን ኔታንያሁ የቀድሞ የመከላከያ ሚኒስቴራቸው ዮዋፍ ጋላንት በጋዛ በፈጸሙ የጦር ወንጀሎች ና በሰብአዊነት ላይ ወንጀሎች የእስር ማዘዣ አውጥቷል እስራኤል በጋዛ በሲቪሎች ላይ በፈጸመቸው የጦር ወንጀል በአለም አቀፍ ፍርድ ቤት የዘር ማጥፋት ወንጀል ክስ ቀርቦባታል የፕሬዚዳንት ዶናልድ ትራምፕ አስተዳደር የአሜሪካ ኤምባሲዎች ዓለም አቀፍ ተማሪዎች አዲስ የተማሪ ቪዛ ቀጠሮ መስጠት እንዲያቆሙ ትዕዛዝ አስተላልፏል። በአሜሪካ ለመማር ያመለከቱ ሰዎችን የማህበራዊ ሚዲያ መረጃ በጥልቀት ለመፈተሽ በማሰብ አስተዳደሩ ይህን መመሪያ ማስተላለፉን ነው የተገለጸው። የተፈረመው ይህ መመሪያ ለሁሉም የአሜሪካ ኤምባሲዎች እና ቆንስላዎች መላኩን የሀገሪቱ የውጭ ጉዳይ ሚኒስቴር ማርኮ ሬቢ አስታውቀዋል። መመሪያውን የሀገሪቱ መንግስት በዓለም አቀፍ ተማሪዎች ላይ ከወሰዳቸው በርካታ እርምጃዎች አንዱ ሲሆን እነዚህ እርምጃዎች የተማሪ ቪዛን መሰረዝ እና የውጭ ተማሪዎች እንደ ሃርቫርድ ባሉ ዩኒቨርሲቲዎች እንዳይመዘገቡ መከልከልን ያካትታል። የትራምፕ አስተዳደር መመሪያውን የተላለፈው የሀገር ድህንነትን ለመጠበቅና ሽብርተኝነትን ለመከላከል ነው ሲል ገልጿል። በሌላ በኩል የዓለም አቀፍ መምህራን ማህበር ዋና ስራ አስፈጻሚ ፋንታው አለም አቀፍ ተማሪዎች ስጋት አይደሉም ሲሉ ውሳኔውን ተችተዋል። ዋና ስራ አስፈጻሚዋ አክለው መመሪያው ተማሪዎችን ወደ አሜሪካ እንዳይመጡ ተስፋ ሊያስቆርጥና በዩኒቨርሲቲዎች ላይ የገንዘብ ተጽዕኖ ሊያሳደር እንደሚችል አሳስበዋል ሲል ኤንቢሲ ኒውስ ዘግቧል። የኢሎን መስክ የህዋ ቴክኖሎጂ ኩባንያ የሆነው ስፔስክስ የሰው ልጅ ወደ ማርስ የመውሰድ ምርምር አካል የሆነችው ስታርሺፕ ሮኬት ለሙከራ ቢያመጥቅም ከሰላሳ ደቂቃ የአየር ላይ ቆይታ በኋላ መበታተኗን ታውቋል። በስፔንክስ የሰው አልባ ሮኬት ላይ ተመሳሳይ አደጋ ሲያጋጥም አሁን ለሶስተኛ ጊዜ ነው። ከአሜሪካ ቴክሳስ የህዋ ማምጠቂያ ጣቢያ እንድትወነጨፍ ቢደረግም በነዳጅ ማከማቸዋ ላይ ያጋጠመው ፍሳሽ ለአደጋው ምክንያት መሆኑን ስፔስ ኤክስ አስታውቋል። ስፔስ ኤክስ በሰጠው መግለጫ ስታርሺፕ ቅጽበታዊና ያልተጠበቀ የመበታተን አደጋ አጋጥሟታል፣ መረጃዎችን በመገምገም ለቀጣዩ ሙከራ የምናደርግበትን ጥረት ይቀጥላል ሲል ሁኔታውን አስረድቷል። የአሜሪካን የፌዴራል አቪዬሽን አስተዳደር በበኩሉ በሰጠው መግለጫ ስፔስ ኤክስ ስታርሺፕ ዘጠኝ ተልዕኮ ወቅት ችግር መከሰቱን አረጋግጦ በሮኬት ላይ ከደረሰው ጉዳት በተጨማሪ በሰውም ሆነ በንብረት ላይ የደረሰ አደጋ ለመኖሩም ገልጿል።